እዊ እዊ የአራት ልጆች እናት እና አባት ግን እንዴት ነው ቀልድ አልተቻላችሁም የምሬን ነው እውነት ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ተከታታዮች ሰላማችሁ ይብዛልኝ በያላችሁበት የኔ ውድ ቤተሰቦች ዛሬ እውነት ለመናገር ያክል ብሩኬና ሀይሚ ፍቅር በፍቅር ሆነው መተውልናል። ያለውን ነገር ማታ እናየዋለን ምናምን ነገር እያል ነበረ። እኛም ስንጠብቅ አምሽተን አሁን መሽቶልን መተውልን ምሽታችንን አሳምረውልናል፣ እንዲሁም አድምቀውልናል። ያው ብሩኬም እግዚአብሔር ማረ ቅድሚያ ትንሽ ጉንፋን ነገር አሞታል፣ ድምጡ ተቀይሯል። እና ሀይሚዬ ደግሞ ብሩኬን ትኩስ ትኩስ ሀይ ምናምን ነገር እንክብካቤ አድርግለት ማለት ነው። የአራት ልጆችሽን አባት እንደዛ ነገር አረለ እንዴ ውዶቼ። ሌላው ነገር ደግሞ ማታ ላይ የውሃ ውሃ የፈላ ውሃ ታጠ ነው። ጥሩ ነው ትላላችሁ? የምር ጥሩ ነው እግዚአብሔርን እና አንቺ ነሽ የአራት ልጆች እናትና አባት ምንነው እንክብካቤ አበዛሽበት ምናምን እንዳትሉኝ ውዶቼ፣ ያው ካለኝ ተሞክሮ አንጣር ነው። ብዙ ጊዜ ኔ ጉንፋን ስለሚይዘኝ ማለት ነው፣ ብርድ ሲሆን ነው

እናማ ውዶቼ ዛሬ ብሩኬ አራት ልጆቹን እናት ያው በስጦታ አንበሽ ብቻዋታል፣ ማለት ነው። ያው ከረጅም ጊዜ በኋላ አራት ልጆቹንም ጠይቋል። ያው ረጅም ጊዜ ሆነክ አራት ልጆችህን ጠይቀ አታቅም፣ እኔ በጣም አኩርፍ ያለሁኝ። ከዛም አለፍ ስል ለአራት ልጆቹ አባት አባት ቀይሬላችኋለሁ አላለችም። እ የማያልቅባት ልጅ እኛ እንፈልግም ከብሩኬ ውጭ ወደ ውጭ አይናችን ራሱ አይገለጥም፣ አይገለጥም እንደዚያ አይነት ነገር አምነን አንቀበልም ትላላችሁ። ያው ብሩኬን ትንሽ ለማበሳጨት የምታደርገው ነገር ነው። የማያልቅ አያልቅብሽ ማለት ነው። ጨጓራ ማለጥ፣ ምናምን ነገር ማበሳጨት። አተራምሻቸው፣ አንጫጫቸው፣ ንጃቸው አረለ። ስማ ቀጥል ስማ። እኔን ያወጣሁት ነው እኔ ያወጣሁት ስም ነው። በነገራችን ውዶቼ እንደዛ ነገር እና እና ውዶቼ እንግዲህ ከዚ በኋላ እንክብካቤ ለአራት ልጆቹ እንደማይቋረጥ እና ሃይሚዬም እንደዛው፣ እኔ እንክብካቤ እፈልጋለሁኝ ቢያንስ በሳምንት አንድ ጊዜ ቸኮሌት እና አበባ እንዲሰጠኝ እፈልጋለሁ ስትል ለሸበለዋ ነግረዋለ ማለት ነው። እሺ ብሎ እሱም ተቃብሏል። አው በሳምንት አንድ ጊዜ አበባ እና ቸኮሌት ይሰጣት ለሃይሚዬ። አው እኛም ደስ ይለናል ትላላችሁ። አቤት እውነት ለመናገር ያክል ውዶቼ እኔ ለሀይምዬ ቸኮሌት ብልክላት ደስ ይለኛል። እግዚአብሔርን ነው የምላችሁ። ነገር ግን እንዴት እንዴት ሆኖ ትላላችሁ? እንዴት ነው የሚላከው ትላላችሁ? እውነት እና በጣም ቸኮሌት ትወዳለች። እንደኔ ነው እንደኔ ማለት ነው። እኔ በፊት ወድ ነበረ። አሁን ትቼዋለሁኝ ትቼዋለሁኝ ለምን የሆነ አብዝታችሁ ስትበሉ ሁል ጊዜ ስታዩት አንድ ነገር ደጋግማችሁ እንትን ስትሉ ያስጠላችኋል። የሆነ ሰዓት ጊዜውን ጠብቆ ማለት ነው። እና እዛ ሀገር ደግሞ አንድ አይነት ነገር ስደጋግሙ የሚሰለቻችሁ ነገር ሊኖር ይችላል። ለኔ በርግጥ ይሄን ነው ብዬ መዘርዘር አልችልም። የሚያስጠላችሁ ነገር ሊኖር ይችላል። አው እንደዛ ነገር ማለት ነው። ውዶቼ ዛሬ እንዴት ነው? ደስ አላላችሁም? እኔ በጣም ነው ደስ ያለኝ እግዚአብሔርን፣ በተለይ ደግሞ እንደዚ ፍቅር በፍቅር ሲሆኑ እንደገና ደግሞ በቃ የልጆቼ እናት የልጆቼ አባት የአራት ልጆች አባት የአራት ልጆች እናት ሲባባሉ ያለው ድምቀት ትላላችሁ ነት ያላቸው ድምቀት እና ሀይምዬ እና ብሩኬ ሁል ጊዜም እንደዚህ በፍቅር ፈገግ በሉልን። ፕራንክ የተደራረጋችሁትን ነገር ለሰዓቱ ያው በሰዓቱ ፕራንክ ስትደራረጉ አንዱ አንዱን ብድር ሳይመልስ ሲቀር ምናልባት ቆይ እኔም እመልሻለው ሻለው ምናምን በሚል እንትን ትባባላላችሁ አላችሁ? ይሆን መነቋቆር የሚባል ነገር አለ። ነገር ግን ያንን ፕራንክ እርሱት። ትናንትና ሌላ ነበረ፣ ዛሬ ሌላ ነው። ወደኋላ መመለስ አያስፈልግም። ብሩኬ ደግሞ ትንሽ አበሳጭቻት ነበረ እና ለዛም ስጦታ ይሁነኝ በማለት ነው ይሄንን አበባ እና ግን ይቅርታ ብሎ አልደጋግሞ ማለት ነው ግን ያው በነገራችን ላይ ውዶቼ በተዋደደ ሰው መሀል ይቅርታ መባባል አለ እንዴ? ማለት አሁን እኔ አንድን ሰው ስወድ እንደ ራሴ ነው። አንድን ሰው ስትወዱት እንደ ራሳችሁ ነው ይሄ አንድ እጃችሁን ብትቆርጡት ምን ያክል እመሙን ታውቁታላችሁ። ልክ እንደዛ ማለት እኮ ነው የምትወዱትን ሰው የኔ የምትሉት ሰው እንደዛ ማለት ነው። እና አንድ እንደ አንድ እኔ እኔ እንጃ አላቅም እንደዚህ ምናምን ነገር ስር የሰደደ ምናምን እንደዚህ ጥላቻ በመወደው ሰው ላይ እንደገና ደግሞ መኮራረፍ ይኖራል ብዬ አላስብም። ነገር ግን ያው ምን መሰላችሁ እልህ እልህ ያሰዛችኋል ፕራንክ መደራረግ ደግሞ ከባድ ነው የሆነ ለሰዓቱ ስለሚያበሳጫቸው ል ውስጥ ይከታችኋል እንጂ እንጂ ስር የሰደደ ጥላቻ ምናምን አይደለም። ለማንኛውም ሀይሚዬ፣ ፕራንክ መደራረግ ያለ ነው። አንቺም ታደርጊያለሽ፣ ብሩኬ የሚያደርጋል። ነገር ግን ይሄ ብዙ ረጅም መንገድ አትጓዙ፣ ለጥላት በር አትክፈቱ። በተለይ ደግሞ እናንተ ስትጣሉ እነ ጠንፌ እነ ጫን ያለው በባለፈው ሁለታ ብሩኬ ሀይሚን ፕራንክ ባደረጋት ሰዓት፣ ጫን ያለው መጣ። ከዛ ቀጥሎ ቀጥሎ አዎ ከበደ ነበር። ጫን ያለው መጣ፣ ፍቅር ይዞኛል። እጄ በመጋዝ ተገዘገዘ፣ በመጋዝ ነው፣ በምንድን ነው ተገዘገዘ እያለ ሲያለቃቅስ ነበረ። ሲናገሩት ደግሞ ለምን ትናገሩኝ ያላችሁ ብሎ ሲል ነበረ። አሁንማ ጠፍቶልናል፣ እንዳትመጣ ጥፋ። አዎ፣ ተመልሰ ደግሞ የሆነ ነገር ሆኛለሁ ብለ በድጋሚ እንደማታለቃቅስ ተስፋ አለኝ። እናም ውዶቼ ሰላማችሁ ይዛልኝ በያላችሁበት ብሩኬና ሀይም የራት የአራት ልጆቹ እናትና አባትም እንደዛው ፍቅራችሁን ፈጣሪ ያርዝምልን፣ አው ያርዝምልን።